እነዚህን አምስት መሰረታዊ ነጥቦች ማወቅ ግድ ይላል ማለቴ፣ ይህም የስኳር ህመምተኞች ሆናችሁ ኢንሱሊን የምትጠቀሙ ከሆነ ማለት ነው። አንደኛ አቀማመጥ ምንድነው? ያልተከፈተ ኢንሱሊን ፍሪጅ ውስጥ ማለትም ከሁለት እስከ ስምንት ዲግሪ ሴንቲግሬት መቀመጥ አለበት። ነገር ግን አንዴ ከከፈታችሁትና መጠቀም ከጀመራችሁ ግን ለሰላሳ ቀናት በሩም አትሞስፌር ቴምፕሬቸር፣ በክፍል ሙቀት ወይም በጣም በማይሞቅ ቦታ ማስቀመጥ ትችላላችሁ። የሚያገለግሉ ለሰላሳ ቀናት። ኢንሱሊን በረዶ መሆን ወይም መቀዝቀዝ የለበትም። በረዶ የነካውን ኢንሱሊን ኢንሱሊን መጠቀም የለባቸው ሁለት የመውጊያ ቦታዎች ወይም ኢንጀክሽን ሳይትስ። የመውጊያ ቦታ የግድ ታፋ ላይ ብቻ መሆን የጠበቅበትም፤ በሆድ ከእምብርት ራቅ ብሎ መወጋት ይቻላል፣ በታፋ በክንድ ላይ መወጋት ይቻላል ማለት ነው። ይህም ማወቅ አለባቸው። ነገር ግን ሁሌም አንድ ቦታ ላይ መውጋት የለባቸው ቦታ መቀያየር ወይም ሮቴት ማድረግ ያስፈልጋል። አንድ ቦታ ላይ ደጋግሞ ከተወጉ ቆዳው ስር እብጠት ስለሚፈጥር እና ኢንሱሊኑ በደንብ እንዳይሰራ ያደርጓል። ስለዚህ ይህን ማወቅና መቀያየር ያስፈልጋል። ሶስተኛ የጊዜ አጠባበቅ ወይም ማለትም ፈጣን ኢንሱሊን የምንላቸው እነዚህ ሬጉላሮ ሾርት አክቲንግ የምንጠቀሙ ከሆነ አብዛኛውን ጊዜ ከምግብ ከሀያ እስከ ሰላሳ ደቂቃ በፊት መወጋት ይመከራል ማለት ነው። ታዲያ ከተወጋችሁ በኋላ ወዲያውኑ ምግብ መብላት መርሳት የለባቸው። አለበለዚያ ስኳሩ በጣም ሊወድ ይችላል። አራት ስለ መርፌው ጫፍ የምንድል፣ መርፌውን ደጋግማችሁ የምትጠቀሙ ከሆነ ጫፉ እንደሚደለው ድል ማወቅ ይጠበቅባቸዋል። ይህም ምን ይፈጥራል? ስትወጉ ይፈጥራል፣ እንዲሁም ለኢንፌክሽን ሊያጋልጣቸው ይችላል። ስለዚህ ሌላ ደግሞ መርፌ ለሌላ ሰው መጋራት ፈጽሞ የተከለከለ ነው። አምስተኛ፣ በስኳር ማነስ ምልክቶችን ማወቅ ያስፈልጋል። ሃይፖግላይሲሚያ ኢንሱሊን ስትጠቀሙ፣ ኢንሱሊን ከተወቁ በኋላ የልብ ምት መጨመር፣ መንቀጥቀጥ፣ ከፍተኛ የረሃብ ወይም ላብ ከተሰማሁት የስኳር መጠን ወርዶ ሊሆን ስለሚችል ወዲያውኑ እንደ ከረሜላ፣ ስኳር ወይም ለስላሳ መጠጥ መውሰድ ይገባል ማለት ነው። ይህ እንደ አጠቃላይ ነው። ኮፒ ሊንክ እና ሼር በማድረግ ለሌሎች እናደርስ ቸውቸው።